አላህ እኔ እኛ እኔ ነገርኩ እኮ የፈጣሪ ልጆች አይደለም። እኛ ፈጣሪ ከሴት ጋር ተገናኝተው የወለደን ልጆች አይደለም። እኛ ፈጣሪ በአፈር በአፈርና በውሃ ቀላቅሎ የፈጠረን ጭቃ ሰዎች ነን። ከአፈር የተፈጠረን ሰዎች ነን እንጂ ፈጣሪ የወለደን ሰዎች አይደለም። ስለዚህ ደሞ እኛ ደግሞ ለባሪያነት ነው ወአዳምቲ አካል በገማጭ በገማጭቃ ሱራ 15 26 ላይ ሱራ 15 33 ላይ ከገማጭቃ እንደተፈጠራችሁ ደግመሽ አትንገሪኝ እሱን ግን አንድ አካል ልጅ አለ ሲባል ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሎ ካለ ጾታው ምንድን ነው ስልሽ ወንድ አልሽኝ ቁራኑ ላይ ሱራ የፈጣሪ ልጅ አይደለሁም እኔ ሙስሊም ነኝ የፈጣሪ ልጅ አይደለሁም እኔ የፈጣሪ ባሪያ ነኝ ታችን ልጅ ቁርአኑ ግን እንደዚህ ይላል። ይኸውልሽ፣ አዳምጪኝ በደምብ አላህን ልጅ አለው ተብሎ ሲጠየቅ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሎ መለሰ። ስለዚህ ለአላህ አላለም፣ አላለም የለም፣ የለም። ይሄ ከየትም የትም ፎልስ የሆነ የተሳሳተ ኢንፎርሜሽን ይዘህ መጣ። ሰውን አትበክል ፕሊዝ። እፎይ። ሰው በራሱ ነው የሚኖረው። አሁን ሰው ሰርቫይቫል ላይ ነው እንጂ ያለው ሰው እንደዚህ የለም። እንደዚህ አይነት ነው ሳይንስ። የለም። አዳምጪኝ፣ እሺ። አላህ ልጅ አለ ሲባል ሚስት ሳይኖረኝ ልጅ የለኝም እንዴት ይኖረኛል ብሎ ጥያቄ መለሱ። የለም፣ ብለሻል። አንዱ የተሳሳተ ኢንፎርሜሽን ነው። ይሄንን ውሸት የሆነ አፖልስ የሆነ ኢንፎርሜሽን አላነብምም አልፈልግምም። ይሄንን ጥያቄ መልስኩልኝ። ሌላ ጥያቄ ካለ ጠይቅ። አላነብልም። ለና ሰብሪና አንብቢ፣ ምክንያቱም ይኸውልሽ የመቃብር ቅጣት ሊነካሽ ይችላል። ይህንን በማንበብሽ ራሱ ከመቃብር ቅጣት ልድኝ ትችያለሽ። ሌሊት ቁርኣንን አውቆ አለማንበብ የመቃብር ቅጣት ያመጣል ብሏል ነብዩ። መቃብር ቅጣት ደግሞ መሬቱ ተጣብቃ ሌሊቱን ሙሉ መቃብር ውስጥ ስትቀጠቀጭ እንትን ትያለሽ ማለት ነው። ከሞትሽ በኋላ ሬሳሽ ይቀጠቀጣል። ከዚህ ሁሉ አንብቢ የመቃብር ቅጣት ከሚገጥምሽ እሱ አንተ እኔ የምቀጠቀጠው አንተ ስላልከኝና ስላላልከኝ ሳይሆን አሁን እኔ የማውቀውን ጥያቄ መለስኩልህ። አንተም ሌላ ጥያቄ ካለ አቅርብልኝ ሰብሪና። እነዚ እንደዚህ ለእኔ ነው ማቀው ሐዲስ ነው ሐዲስ እንጂ ቁራን አታውቂውም። ሐዲስ ነው የማውቀው ትንሽ ትንሽን፣ የቀራሁት አልዋሽም። ያው በማውቀው አቅም አውቃለሁ ግን ይሄንን አሁን አንተ የምታመጣውን ትራንዝሌተር እና ትራንዝሌሽን እኔ የምንማውቀው ታሪክ የለም። በማውቀው መንገድ መለስኩ። አይሆን ሌላ አንተ ጥያቄ መረጃ ነገም ተነጎዳም ስለምታገኝኝ፣ እናንተ ቀጣፊዎች፣ ውሸታም ፎሎ አድርጊ። ፎሎ ደግሞ ላይ ነው አድርገሽኛል። ፎሎ አድርጊኝና ካላ ካላ ካላደረግሽኝ፣ አድርጊኝና ነገም ተነጎዳም አንተ ውሸታም ትይኛለሽ ማለት ነው። ሶ እሺ፣ ሱራ ስድስት ላይ ነው የሚገኘው። ሱረቱ አናም ይባላል። መቶ አንደኛው አያ ላይ ነው የሚገኘው ከመቶ አንድ ከመቶ ጀምረሽ አንብቢው። አላህ ልጅ አለው ብለው ሲሉ አላህ ደግሞ ምን አይነት ምላሽ ሰጠ? ሚስት ሳይኖረኝ እኔ እንዴት ልጅ ይኖረኛል? ብሎ ምላሽ ሰጠ። ስለዚህ አላህ ነሰሰርሊ ልጅ እንዲኖረው ሚስት ያስፈልገዋል ማለት ነው። ምን ይላል መሰለሽ፣ እህታችን ሜቢ አረብኛት ያለሽ ወይንስ ንስ እንግሊዘኛው ላይ እንይልበት። በእንግሊዘኛው ሄደ። ኦኬ ዘን ሜሴንጀር ኦፍ ጋድ ሜጋ ብለስ ሂል ታና ጋራንቲን ፒስ ሰይድ ያላህ መልክተኛ ወይንም እንደዚህ ያለ ሰላም በሱ ላይ ይሁን ሰላም በሱ ላይ ይሁንና አይ ሰው ማይ ሎርድ ኢን ዘ ፎርም ኦፍ ቢርድለስ ያንግ ማን ጌታዬን ፂም አልባ ወጣት ልጅ ሆኖ ዌዝ ከርሊ ሄር ኢን ግሪን ሚዶ ነብዩ ማለት ነው ጌታዬን ፂም አልባ ፍሪዛም ፀጉር ሆኖ በአረንጓዴያማ ሜዳ ነገር ቦታ ላይ አይቸዋለው። ማን ያለው የሙተሊብ የልጅ ልጅ የአብደላ ልጅ የሙስሊሞቹ ነቢይ ሙሐመድ። ፈርስት ኦፍ ኦል ፈርስት ኦፍ ኦል ማለት ነው። ቁርአን ነቢይ ሙሐመድ አይደለም የጻፈው፣ ማሽጣ ይኔ ቁርአንን የጻፈው ክርስቲያን ሆኗል።

ወይኔ የበላቸው፣ ወይኔ የበላቸው፣ ሀዲስ እኮ አለ ነው። በቃ አሁን ደግሞ ስለዚህ ጻፈ ሚለዚ ውስጥ የለም አለ ነው ያለውን ነው አስተላለፉል። ሀዲስ እንደዛ ነው። ስለዚህ አላህ ምን አይነት ነው ይለናል። ጢም አልባ ወጣት ለ አለ አለ ከሆነ የእናንተ መዝሙር የእናንተ ስብከትስ ምንድን ነው? ግን እዚህ ጋር ምንድነው የሚለው ተርጉም ል እኔ አንቺ እንግሊዘኞች ደግሞ ነው ያምረው። እኔ በመስኮት ነው የተማርኩት። አንድ አንብቢና ተርጉም ይላቸው የት ጋ ከላይ ያለውን ጀምረሽ ቅድም ያነበብሹ

ኬት ነው ያመጣኸው? ኬት ነው ያመጣኸው? ማን ነው ይሄንን ያለው? ሜሴንጀር ኦፍ ጋድ? ማን ነው እሱ? ይሄ ሰውዬ ነቢ ሙሐመድ አላህን ነው ያየው፣ አይደለም? በምን አይነት ቦታ? አረንጓዴ ቦታ። እሺ፣ አረንጓዴ ሜዳ ላይ የሚሆን ጢም አልባ ማለት ነው። ማንንም ማንም አላህን አላየውም።

ተርጉሚው፣ እየተረጎምሽ እንድንረዳ በጣም አፈጠንሽ። ምንድን ነው? እንትን እያነበብኩት ነው። እንድረዳው ረዳውና እንዴ፣ እየተረጎምሽልን እንጂ እኛ ደሞ እንግሊዝኛ ይገባንማ። የእኔ ውድ ቀስ ብለሽ እንዲገባን አድርገሽ ከስር ያሉት እንዲገባቸው ቀስ እያልሽ በጣም በሚያምር ፎርም። አየሁት አይታይም ብለሽ ነበር፣ አዲስሽ ደግሞ አየሁት ይላል። ነብይሽ ነው። ትክክለኛ ትራንስሌተር ትራንስሌተር አይደለሁም። መልካም፣ በሌላ አዲስ ላመጣልሽ ይችላለሁ። ይበቃሻል ይሄንኛው።